ዩኒቨርሱ ልቀቀልኝ ስትል ደቂቃም አልፈድ ሰማት። እኔ ግን እያልኩ ስለሆነ መሰለኝ ስላገጠጥኩ መሰለኝ፣ ፈጣሪም አልሰማኝ። ብዙ አገጠጥኩ መሰለኝ፣ ውዴ አልሰማኝም። እኔ ነ ውዴ፣ እንበደር ላካፍልሽ፣ እንከፋፈል እሺ። ሰው እንዳታስገብሽ ሰው ከየተሺ ውዶች እስኪሄዱ እና ያላችሁን ስጧት እና እኩል እኩል ሆነን ለራስ ሰላሳ አምስት ሺ ኖ ሰላሳ የኔ መከታ አንቺ ብትሆኚ፣ ኧረ ተው እኔ

እኔ ይሻልሻለሁ፣ እናቴ ጥንቴ ጠዋቷ ምንም ችግስ አፔንዳውን ስንሆን አብረን እኔ ነ ምሻልሽ። በኋላ አንቺ እኮ አይዘረዘርም ውዴ፣ ድርቅርቅ አለ። አንቺ ተናገር የኔ ድምፅ እየተጠበቀ ነበር። አይደሉም ናቲ ነው የሚወጣው ለምን እኔ

እንዴት ይሄ ፀጉር ነገ እንዴት አድርጌ እንደምመጣ እኔ ነው የማውቀው። ይሄንን ፀጉር ጌታ፣ በቃይ መብላት በቃይ በቃኝ። ምግብ አስጠላኝ። ምግብ አስጠላኝ። ጃኒ ላከች። አቦ ሰው የለኝም እኮ ጃኒ ላከች።

የዝምቱን ነገር እኮ ችግር ያለው ያንንም እኮ ችለናል፣ ውድ። ያንንም እኮ ችለናል። እንደ እሱማ ደስ የሚል ስቃይ ነው።